ሰላም ወዳጆች እንዴት አላችሁ? እሺ፣ እንኳን አደረሳችሁ ለባለመስቀሉ ስቅለቱ ነው የሚባለው አደለ ክብሩ ለጌታ፣ እናንተም ተባረኩ። እንግዲህ አንድ አጠር ያለ ሀሳብን ትንሽ ላውራችሁ ብዬ ነው። እንግዲህ ያው ያልተሰቀሉ ስቅለት አለ በሚል ርዕስ ነው ምን ያላሉ ያልተሰቀሉ ስቅለት ማን ነው ይላሉ? ዓርብ ነው ይላሉ። ክርስቲያን ማለት እንግዲህ ስቅለት ዓርብ ነው የሚል አይደለም። ስቅለት ዓርብ ነው የሚል አይደለም። ክርስቲያን የሆነው ወይም ክርስትናን አጣጥሞ ያወቀው ጳውሎስ፣ የክርስትናን ጣዕም የደረሰበት ጳውሎስ የተናገረውን እሱን መነሻ አድርገን ነው ከክርስቶስ ጋር ተሰቀይ ያለው ኋላ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ይላል አይደል? ስቅለት መቼ ነው? ለምንድና ምንም ችግር የለብንም። ስቅለት ዓርብ ነው፣ ስቅለት ዓርብ ነው። ግን ምንድን እንላለን ደግሞ ክርስቲያን እንላለን። በፍጹም። ስቅለት ዓርብ ነው የሚል ክርስቲያን አይደለም። ቢያስቸግረንም አንድ ነገር እወቁ። በመረጃና በማስረጃ ተመስርተን አይደለም እምንናገረው፣ እምንኖረው፣ እምናድገው አይደለም። መስረጃም የለንም መረጃም የለንም። ነገር ግን ጥያቄዎች ቀርበው ደግሞ ለምን የሚል ጥያቄ ካቀረቡልን በቁጣ እንመልስላቸዋለን በቁጣ ነው ምን መለስ። ቁጣችንን እንዲያስደነግጣቸው እንፈልጋለን። ምክንያቱም ለምናደርገው፣ ለምንናገረው፣ ለምንኖረው ኑሮ መረጃም የለንም ማስረጃም የለንም። ለዚያ ነው እ ያልተሰቀሉ ሰዎች ናቸው ስቅለት ዓርብ ነው የሚሉት። ከክርስቶስ ጋር የተሰቀለ ሰው ዓርብ፣ ቅዳሜ፣ እሑድ ቀን አይቆጥርም። አጋጣሚ ከአንድ ሰው ጋር ስጫወት ማለት ነው፣ በስልክ አንድ ቀን እግዚአብሔር እኔን ያስበኛል ጌታ እኔን ያስበኛል አለኝ። ዛሬ ስንት ቀን ነው ነበረ ጥያቄው። አንድ ቀን ነው እሱ የሚጠብቀው። አ ዛሬ ስንት ቀን ነው? ዛሬም እኮ አንድ ቀን ነው። አ ዛሬም አንድ ቀን ነው። ክርስቲያን የምትሆነው ዛሬ ነው ነገ አደለም። ባለጠጋ የምትሆነው ዛሬ ነው ነገ አደለም። የምታርፈው ዛሬ ነው ሌላ ቀን አደለም። አንድ ቀን ብለህ የምጠብቀው አይደለም። እራፍት አንድ ቀን እውነትን አውቃለሁ ብለህ አይደለም የምጠብቀው። እውነትን የምታውቀው ዛሬ ነው። የአንድ ቀን ዛሬ ነው። የአንድ ቀን መቼ ነው? ዛሬ ነው አይደል? ስለዚህ ያልተሰቀሉ ስቅለት መቼ ነው ይላሉ? ዓርብ ነው ይላሉ። ስቅለት ዓርብ ነው። ቀጥሎስ ስቅለት በስንት ነው? ዓርብ መሆኑ ደግሞ ስለተረጋገጠ ስለተለመደ ማለት ነው። ግን በስንት ነው ሚያዚያ ስንት ነው? መጋቢት ስንት ነው? ግንቦት ስንት ነው የሚሆነው? ማን ስቅለት ምንድን ነው? እሱ ምን ማለት ነው? ያልተሰቀሉ ከክርስቶስ ያልሞቱ ነገር ግን ራሳቸውን ክርስቲያን ብለው የሰየሙ ሰዎች ስቅለትን በዚህ አንድ ነገር ወቁ። እንደ ልማድ ወይም ልምድ ክፉ ነገር የለም፣ ልምድ ክፉ ነው ተለመደው ነገር ከምትለየው ሰውን ማለት ነው። ያው ነፍስና ስጋው ቢለያይ ይሻለዋል። ትውልድ በዚህ ላይ ነው ያለው ልምድ ነው ለመደ። ነገር ግን ልምዱን ሲያደርግ ልምዱን ሲናገር ግን እንደው ሰው እንደው ለማንኛውም ብሎ ጥያቄ ካቀረበ መልሱ ምን ይሆናል? ቁጣ። መልሳችን ምን ይሆናል? ቁጣ። በምን እንመልስለታለን? በቁጣ እንዴ እንላለን። እንዴት? በቃ ማስረዳት አንችልም። ለምን? አልተረዳንምና የምናደርገው ነገር የተረዳነው ነገር የለም። የተረዳነው ነገር የለም። እያወቅነው ነገር የለም። ግን እየተደረገ ስለመጣ ተቀብለን እናደርገዋለን። እየተነገረ ስለመጣ ተቀብለን እንናገረዋለን። በቃ ከዚህ ያለፈ ምንም የለንም። በቃ ዝም ብሎ መቀበል ነው። ለምሳሌ ዛሬ ዓርብ እንደሆነ በምን ታውቃለህ? ዓርብ የሚባል ቀን መሆኑ እሺ፣ ንገረኝ። ምንድን ነው ማስረጃችን? ስምምነት እኮ ነው አይደል? እንዴ፣ አይደል? ስለተስማማን እኮ ነው እኛ ዓርብ ብለን የምንናገረው ተስማምተንበት እንጂ የዛሬን ቀን ከትናንትና ቀን ወይም የዛሬን ቀን ከነገነገና ቀን ልዩ አድርጎ ዓርብ የሚያሰኘው ነገር ኑሮ አይደለም አይደለም። ክርስቲያን ስንሆን አስተሳሰባችንን ሰፋ ማለት አለበት። ከቁጥር መውጣት አለብን። ከውስን ነገር መዳን አለብን። እግዚአብሔር አያውቀውም፣ ዓርብን እግዚአብሔር አያውቀውም፣ ቅዳሜን እሁድን ሰኞን፣ ማክሰኞን አያውቀውም። እኛ የምናውቀው ነው። እኛ የምንስማማበት ነው። ለእርስ በርሳችን ለውይይት የተጠቀምንበት፣ ለቀጠሮ የተጠቀምንበት ነው። ከእግዚአብሔር እውነት ጋር አይሄድም። ከእግዚአብሔር እውነት ጋር አይሄድም። የእግዚአብሔር እውነት በዓርብ የተወሰን አደለም። የእግዚአብሔር እውነት በሰኞ፣ በማነው በእሁድ የተወሰን አደለም። እሁድ ትንሣኤ፣ ዓርብ ስቅለት እያልን እድሜያችን መጨረስ የለብንም። ክርስቶስ ኢየሱስን የሚቀበሉ ሁሉ ይሰቀላሉ። ሰኞ ቢሆንስ ተሰቀሉ። ያ ቀን ለእነሱ ምንድ ነው? ስቅለት ነው። ግን አለፈ። ከስቅለት በኋላ ግን ምን አለ? ትንሣኤ አለ። በትንሣኤ ህይወት ይኖራሉ። ግን መቼ ነው ትንሣኤ? እሁድ አይደለም? አይደለም። ምንድነው ማስረጃችን ማስረጃችን ምንድን ነው ደግሞ? ይሄስ ምንድን ነው ፋይዳው? ማስረጃም አለን እንበል፣ ፋይዳው ግን ምንድን ነው? ያልተሰቀሉ ስቅለት መቼ ነው ይላሉ፣ ዓርብ ነው ይላሉ። ስቅለት መቼ ነው ብትሏቸው፣ ዓርብ ነው ይላሉ። ስቅለት ዓርብ ነው። ዓርብንም የሚያውቁት በስቅለትነት በስቅለት ቀንነቱ ነው። ስለዚህ በዓመት አንዷን ዓርብ መርጠው አንዷን አርብ መርጠው ስቅለት የስቅለት ቀን ይሏታል። በዓመት አንዷን አርብ መርጠው። ያ እንግዲህ በዓመት ውስጥ ብዙ አርቦች አሉ። ከአንዱ አንዷን አርብ ግን መረጧት። ግን ምንድን ነው ማስረጃው? ለምን ሲለዋወጣል? ለምሳሌ ዘንድሮ ሚያዝያ ስር ነው ቀጣይ ዓመት ወይ ወደ ግንቦት እንወስደዋለን ወይ ወደ መጋቢት እናመቅለን ወይ ወደ ሚያዝያ ሀያ ሰላሳ እንወስደዋለን። ታዲያ ይሄ ቀን ከየት ያመጣ ነው ነው ለምንድ ነው በዚህ እስታስረን በእንዲህ አይነት ልምድ ታስረን ተጠብጥበን የምንኖረው እስከ መቼ ነው? የዛሬን ዓርብ ክርስቲያን የደሉ ክርስቲያንን ባዮች ብዙ ይሰሩበታል። የዛሬ ዓርብ የተባለውን ቀን ወይም ስቅለት የተባለውን ቀን ብዙዎቹ ማለት ነው፣ የእንትና ቤተ ክርስቲያን ዛሬ በጾም በጸሎት ይውላሉ፣ የእንትና ቤተ ክርስቲያን ደግሞ ዛሬ በስግደት ይውላሉ፣ የእንትና ቤተ ክርስቲያን ደግሞ ዛሬ የጌታራት ይወስዳሉ። የእንትና ቤተ ክርስቲያን፣ የእንትና ቤተ ክርስቲያን ወይም እንትና ቤተ ክርስቲያን ውስጥ ያሉ ያደርጋሉ። ግን የትኛው ነው እውነቱ? የትኛው ነው እውነቱ? ስቅለት አባቴ ኢየሱስ የተሰቀለበትን ቀን አይደለም። የምታጠነው ከኢየሱስ ጋር አንተ የተሰቀልክበት ቀን አለ ወይ? ከኢየሱስ ጋር የተሰቀልክ እ ከክርስቶስ ጋር ተሰቅያለሁ። በቃ እውነት ከአንተ ጋር የተገናኘበት ቀን መቼ? ይኸው ተገናኝተሀል ወይ? እኔ አሁን ሕያው ሆኜ አልኖርን? ታዲያ እኔ ሕያው ሆኜ የስቅለት በዓልን ማን ነገረኝ? ኬት አገኘሁት? ኬት አመጣሁት? አሁን ሕያው ሆኜ ካልኖርኩ በእኔ የሚኖረው ክርስቶስ ከሆነ ክርስቶስ ደግሞ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። ስለዚህ በእኔ ሕያው ሆኖ የሚኖረው የተነሳው ክርስቶስ ነው አይደል እንዴ? የተነሳው ክርስቶስ ነው። ስለዚህ የትኛው ቀን ነው ግልጽ ነው፣ የማወራው ስለዚህ፣ ያልተሰቀሉ ስቅለት ዓርብ ነው ይላሉ። ግን ምን ያላሉ? ያልተሰቀሉ። ካልተሰቀልክ ደግሞ ምን ያደርግልሃል? ክርስቲያን አይደለህም። ከክርስቶስ ጋር ምን እያለሁ? ተሰቅያለሁ እያለው፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ታዲያ ዛሬ ስቅለትን የሚያከብረው ወይም ዛሬ ስቅለት ነው የሚለው ኢየሱስ ነው። በአንተ የሚኖረው ኢየሱስ ነው። ለምንድን ነው ሁልጊዜ በዓለም እንደምንኖር ይሄ ያ እያልንን? ታዲያ ዓለማዊነታችንን ማረጋገጫ እኮ ነው ይሄ። አያችሁት? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሲጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር ምን እንዳለ እንደተሰቀልን እናውቃለን። ስለዚህ የሞቱ ከኃጢአቱ ጸድቋል። ዛሬ ስትናዝዝ ሲሰግድን ምግብ ሳይበላ ሲጸልይም፣ ሲጾም የሚዋለው ደግሞ ዛሬ እየታራት የወሰደው ሁሉም አንድ ላይ አይደል ምንድን ናቸው? የሞተስ ከኃጢአቱ ጸድቋል። ከማን ጋር የተሰቀለ? ከክርስቶስ ጋር የተሰቀለ ከኃጢአቱ ጸድቋል። አበቃ፣ ጨረሰ፣ አበቃ። ስለዚህ ያልተሰቀሉ ስቅለት መቼ ነው ይላሉ? ዓርብ ነው ይላሉ። ዓርብ ነው ይላሉ። ዓርብ ሲነሳ ትዝ የሚላቸው እሱ ነው እርሱ ነው። መረጃ የለን፣ ማስረጃ የለን። ለራሳችን መረጃ የለን፣ ለሌሎች ደግሞ ማስረጃ የለን። ራሳችን የምንኖረው መረጃ የለን፣ ለሌሎች ደግሞ ማስረጃ የለን ብቻ ጠበቅ ካለ እሱ ከሃዲ ነው፣ እሱ ሐሰተኛ ነው፣ ተጠንቀቁት ማለት እንጀምራለን። ምን ሲሉን፣ ሲጠይቁን? ዛሬ እኮ የሚጠይቁ ሰዎች እንደዚያ ነው የሚባሉት፣ ተጠንቀቋቸው። እነሱን እሱን ተጠንቀቁት፣ እነሱን ተጠንቀቋቸው። ምን ብለዋል? ጠይቀዋል። ስላልገባቸው ጠየቁ። ታዲያ የሚጠይቅ ሰው አይደለም እኮ ተጠንቀቁ የሚባለው። የሚጠይቅማ፣ ጠየቅ አስረዱት። ተረድተናል ብላችሁ ግን በደፈናው የምትሄዱት እናንተ ግን በደፈናው የምትሄዱ ግን እናንተ ተሳዝናላችሁ መጠንቀቅ ከእናንተ አይደል እንዴ መጠንቀቅ የምታደርጉትን ከማታውቁት ከእናንተ መጠንቀቅ ያስፈልጋል አዎ ከእናንተ መጠንቀቅ ያስፈልጋል አዎ መጠንቀቅ የሚያስፈልገው ከዚያ ከሚጠይቅ አይደለም እ። እንዴት እንዴት ተጠይቃለሁ። አዎ እንዲህ ጠይቋል እሱ። ታዲያ ስለዚህ ምን በሉት? ተጠንቀቁት። መጠንቀቅ የሚያደርገውን ነገር ሲጠየቅ መልስ የሌለው ሰው ጋር ነው። መጠንቀቅ የሚያደርገውን ከማያውቅ ጋር ነው። መጠንቀቅ ዛሬ ስታደርጉ ስለዋላችሁ ሰዎች ዛሬ ስለምታደርጉት ነገር እስኪ ዝም ብላችሁ አስቡት። ምንድን ነው ማስረጃችሁ፣ ምንድን ነው ሲወርድ ሲዋረድ አ የቀደሙት ያደርጉ ነበር እኛም እያደረግን እንቀጥላለን ካልሆነ በስተቀር የአባቶቻችን ያደርጉ ነበር እኛም ዛሬ እናደርጋለን ካልሆነ በስተቀር ማስረጃና መረጃ ያለው ነገር ያስፈልገናል። ኢየሱስ እንዲህ አለ፣ አባቴ ይሰራል እኔም ደግሞ እሰራለሁ። ግን መቼ ነው ይህንን ያለው ይህንን የተናገረው? እኮ እንዴት በሰንበት ትፈውሳለህ ብለውት ነው። እንዴት በሰንበትን ትሽራለህ አሉት። በሰንበት አባቴ ይሰራል እኔም እሰራለሁ። አባቴ ምን ይላል? ይሰራል። እኔም እሰራለሁ። በቃ አባቴ ሲሰራ ያየሁት ማስረጃው ይሄ ነው መረጃው ደግሞ መስራቱ ነው እሱ ራሱ ምን ማለቱ ነው መስራቱ ነው እሱ መረጃው ነው ይሰራል ተቃዋሚ በዚህም በዚያም ተጠንቀቁ ይላሉ እንዴ ምን አደረገ እንዴ በሰንበት በሽተኛ ፈወሰ በሰንበት የጎበጠችውን ስትዮ ቀና ብላ እንድትሄድ አደረጋት በሰንበት በአልጋው ላይ ተኝቶ የነበረው ሽባ አስነስቶ አልጋውን እንዲሸከም አደረገ። ስለዚህ ከሱ ምን በሉ ተጠንቀቁ። አያሳፍርም፣ አያሳፍርም ወይ እንደዚያን? አሁን እየተባለ ያለው ይሄ ድንቅ ነው፣ ይሄ የሚገርም ነው። እናም ወዳጆች ሰማችሁኝ አደል? ያልተሰቀሉ ምን ይላሉ? ስቅለት ዓርብ ነው ይላሉ። ግን እነማን ያልተሰቀሉ? ከክርስቶስ ጋር ሳትሞት ስለ ክርስትና አታውራ። ከክርስቶስ ጋር ሳትሰቀል ስለ ክርስትና መውረቱ ምንም አይፈይድም። ይህን ሳትቀበሉ ሳትረዱት፣ ይህን ሳትጠቀሙ ከክርስቶስ ጋር በመሰቀል ከዚህ ሳትድ የሞተስ ከኃጢአቱ ድቋል እኮ ነው አይደል እንዴ፣ ምን ያለ የሞተስ፣ ምን ብሏል? ከኃጢአቱ ጸድቋል። ምን ያለ የሞተ ግን ስቅለት ዓርብ ነው? እነማን ናቸው እነዚህ? ከክርስቶስ ጋር ያልሞቱ ናቸው፣ ከክርስቶስ ጋር ያልሞቱ ናቸው። ስቅለት፣ ስቅለት፣ ስቅለት ይላሉ። ለምን አልሞቱማ? ከክርስቶስ ጋር ተሰቀሉማ። ስለዚህ ቀን ይቆጥራሉ፣ ቀን ይቆጥራሉ። የመጀመሪያ ትምህርት ዓለማዊ ትምህርት ደካማ ትምህርት ይባላል። ይሄ ቀን መቁጠር፣ ዘመን መቁጠር፣ ዓመት መቁጠር፣ ቀን መጠበቅ ምን ይባላል? ቅድም ብያችኋለሁ። አንድ ቀን ያስበኛል አለ አልኳችሁ። ዛሬ ስንት ቀን ነው? ጥያቄ አንድ ቀን ትላላል እኮ ዛሬ አንድ ቀን አለ። አንድ ቀን አንድ ቀን ተደራርቦ ደግሞ ያው ቀን ይቀጥላል።